ሰላም ውድ የጎዶሊያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን፣ በጎዶሊያስ ዩቲብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬ ቪዲዮዋችን ወደ እናንተ ይዘን የመጣ ነው የፍሪጅ ወይም ደግሞ የማቀዝቀዣ አይነቶችን ነው። በመጀመሪያ ደረጃ የምናገኘው እንግዲህ የማቀዝቀዣ አይነት ሚዲያ በመባል የሚታወቅ የሚዲያ ማቀዝቀዣ አይነት ነው። አሁን ላይ በሀገራችን ላይ በጣም አሪፍ ከሚባሉ ብራንዶች ውስጥ ሚዲያ በዋነኝነት የሚጠቀስ የፍሪጅ ብራንድ አይነት ነው። እንግዲህ ይህ የሚዲያ የፍሪጅ አይነት እንግዲህ በተለያዩ ደረጃዎች ማግኘት እንችላለን። በአነስተኛ በመካከለኛ እንዲሁም በከፍተኛ ደረጃ ማለት ነው። አሁን ለመጀመሪያ የምንመለከተው እንግዲህ ከፍ ያለ ደረጃ ያለውን የሚዲያ ማቀዝቀዣ አይነት ነው። እነዚህ እንግዲህ የማቀዝቀዣ አይነቶች እንግዲህ አነስተኛ ሳይዝ ያላቸው የማቀዝቀዣ አይነቶች ናቸው። ውስጣቸውንም በምንመለከትበት ሰዓት እንግዲህ ብዙ ፋሚሊ ላልሆኑ ቤቶች ውስጥ አሪፍ ሳይዝ ያላቸው ማቀዝቀዣዎች ናቸው። ቦዲያቸውም እንግዲህ ጠንካራ ቦዲ ያለው የፍሪጅ አይነት ነው። እንግዲህ እነዚህ የማቀዝቀዣ አይነቶች ፋስት ኩሊንግ ናቸው። እንደገና ኢነርጂ ሴቪንግ ናቸው። እንደገናም ደግሞ ሎ ኖይዝ ናቸው። ሎ ኖይዝ ማለት እንግዲህ ምንድነው? በተለምዶ ፍሪጆች ድምፅ አላቸው። እነዚህ ግን አነስተኛ ድምፅ ስለሆነ ያላቸው በምንተኛበት ሰዓት ላይ ወይም በሌሊት ክፍለ ጊዜ ላይ እንዳይረብሸን ይረዳዋል ማለት ነው። አነስተኛ ድምፅ ስለሆነ የሚጠቀሙት ሁለት የማቀዝቀዣ ክፍሎች ያሉት የማቀዝቀዣ አይነት ነው። እንግዲህ ሁለት ክፍሎች ስንል ምን ማለታችን ነው? ከላይ የበረዶ ቤት እንደገናም ደግሞ ከታችኛው ክፍል ላይ በሚሄድበት ሰዓት ላይ የኖርማል ማቀዝቀዣ ወይም ደግሞ ቪጅቴብል ሊሆን ይችላል። በረር ቤት ውስጥ የማይገቡ የሚቀዘቀዙ ምግቦችን የምናቀዘቀዝበት ክፍል ነው። እንደገናም ደግሞ ተጨማሪ ቪጅቴብል ቦክስ አለው ላይ ላይ። ቪጅቴብል ቦክስ ማለት የአትክልት ማስቀመጫ ሳጥን ማለት ነው። ፍሬሽ እንደሆነ ረጅም ጊዜ እንዲቆይልን ያደርግልናል ማለት ነው። እንደገናም ደግሞ ጎን ላይ የምናገኛቸው እንግዲህ የተለያዩ ቦትል ማስቀመጫ ወይም ደግሞ የበሩ ላይ መደርደሪያን እናገኛለን ማለት ነው። የሚዲያ እንግዲህ የማቀዝቀዣ አይነት እቺ አነስተኛዋ ሳይዝ እስከ አምስት ዓመት ድረስ ከካምፓኒው ለሞተሩ ዋስትና የሚሰጥበት የማቀዝቀዣ አይነት ሲሆን አምስት ዓመት ማለት እንግዲህ ረዥም ዓመት ነው። ረዥም ዓመት ዋስትና ያላቸው እቃዎች ደግሞ እድሜያቸውን በዛው ልክ እንደሆነ ካምፓኒ ሞር ኮንፊደንስ ስለሚኖረው ረዥም ዓመት ዋስትና የሚሰጠን ማለት ነው። ይህ የ187 ሊትር የሚዲያ ብራንድ በጎዶላ ሲሌክትሮኒክ ሾፕ ውስጥ አርባ ሁለት ሺህ ብር እየተሸጠ ይገኛል። በቀጣይነት ደግሞ የምናገኘው የማቀዝቀዣ አይነት አፍትሮን በመባል የሚታወቅ ነው። እነዚህ የማቀዝቀዣ አይነቶች እንግዲህ መካከለኛ ሳይዝ ያላቸው የማቀዝቀዣ አይነቶች ሲሆኑ ስቴንለስ ስቲል የሆነ ቦዲ ያላቸው የማቀዝቀዣ አይነቶች ናቸው። እንደገናም ደግሞ እነዚህ በላያቸው ላይ ምን ምን ፊቸርን ይዘው ይገኛሉ ማለት ነው። አንደኛ ነገር እነዚህ ፓወርፉል ኮምፕሬሰር ነው ያላቸው። ፓወርፉል ኮምፕሬሰር መኖርም አድቫንቴጁ ምንድን ነው? ጥሩ የሆነ የማቀዝቀዝ አቅምን ለፍሪጁ ይሰጥልናል ማለት ነው። እንደገናም ደግሞ ረዥም አመት እንዲያገለግል ፍሪጃችን ሞተሩን ረዥም አመት ምንም ሳይሆን ያለምንም ጉዳት እንዲያገለግለን ይረዳናል ማለት ነው። እንደገና በተጨማሪም ደግሞ ትሮፒካል ዲዛይን ናቸው። ትሮፒካል ዲዛይን ማለት እንግዲህ ሃይ ፐርፎርማንስ ያላቸው በየትኛውም የዌዘር አይነት ውስጥ ወይም ደግሞ በየትኛውም የመብራት ከፍና ዝቅ ማለት ውስጥ እንዲሰሩ ተደርጎ የተሰሩ የማቀዝቀዣ አይነቶች ናቸው። እንደገናም ደግሞ ፓወርፉል ፍሪዚንግ ነው የሚጠቀሙት ወይም በረዶ ቤታችን በምንጠቀምበት ሰዓት ላይ እንግዲህ ፈጣን የሆነ ፋስት ፍሪዚንግ ሲስተምን የሚጠቀሙ የማቀዝቀዣ አይነቶች ናቸው። እንደገናም ደግሞ ሎው ኖይዚ ናቸው። ሎው ኖይዚ መሆኑ እንግዲህ የሚጠቀሙት የሚያወጡት የሳውንድ አይነት በጣም አነስተኛ ስለሆነ በመኝታ ሰዓታችን ላይ ወይም ደግሞ በየትኛውም ሰዓት ሊሆን ይችላል የሚረብሽ ድምፅ ከፍሪጃችን እንዳንሰማ ይረዳናል ማለት ነው። ሱፐር ፋስት ፍሪዚንግ ሲስተም አላቸው። ሱፐር ፋስት ደግሞ በጣም ፈጣን የሆነ በረዶ ቤታችን ውስጥ ለምሳሌ ስጋ ብናስቀምጥ በጣም ፈጣን በሆነ ደቂቃ ውስጥ ሰላሳ ደቂቃ በመሙላ ደቂቃ ውስጥ እንዳያገዘቅዙ ተደርጎ የተሰሩ ናቸው ማለት ነው። ወዲያቸው ስቴንለስ ስቲል ነው ብለናል። ወደ ውስጠኛው ክፍላቸው በሚሄዱበት ሰዓት እንግዲህ እነዚህ በረዶ ቤታቸው እና እንደገናም ደግሞ ታችኛው የማቀዝቀዣ ክፍል ሁለት ክፍል ያለው ነው ማለት ነው። አንድ የበረዶ ቤት፣ አንድ ደግሞ ኖርማል ማቀዝቀዣ። እነዚህ እንግዲህ የቬጅቴብል ቦክስ ያላቸው የማቀዝቀዣ አይነቶች ናቸው። ቪጅቴብል ቦክስ አገልግሎቱ ምንድን ነው? እንግዲህ የተለያዩ አትክልቶችን ውስጡ በምናስቀምጥበት ሰዓት ላይ ውስጥ የምናስቀምጣቸው አትክልቶች ፍርሽነታቸውን እንደጠበቁ ለረዥም ጊዜ እንዲቆዩ ይረዳል ማለት ነው። እነዚህ እንግዲህ አራት ስቴጅ ያላቸው ወይም ደግሞ አራት ድሮ ያላቸው መደርደሪያ ያላቸው የፍሪጅ አይነቶች ናቸው። በሮ ቤታቸውም ላይ በምንሄድበት ጊዜ እንግዲህ ተጨማሪ አንድ ስቴጅ መደርደሪያ እናገኛለን ማለት ነው። በራቸውም ላይ በምንሄድበት ሰዓት ላይ እንግዲህ በሩ ላይ የራሱ የሆነ መደርደሪያ ተገጥሞለታል። የተለያዩ ቦትሎችን እንዲሁም የተለያዩ እንቁላል የመሳሰሉ ነገሮችን ለማስቀመጥ ማለት ነው። በርዶ ቤታቸውም ላይ ሌላ ቦትል ማስቀመጫ እናገኛለን ማለት ነው። የአስትሮን የማቀዝቀዣ አይነት እንግዲህ በሶስት አይነት ስቴጅ ይገኛል በጎዶላያ ኤሌክትሮኒክ ሾፕ ውስጥ ከፍተኛ ዝቅተኛ እና መካከለኛ ሳይዝ ያላቸው ፍሪዘሮች አሉ። እኔ አሁን ለዛሬ ያሳየዋችሁ መካከለኛ ሳይዙን ነው። ይህ የአፍትሮን ማቀዝቀዣ በጎዶ ላይ ሴሌክት ሾፕ ውስጥ እስከ 46 ሺህ ብር ድረስ እየተሸጠ ይገኛል፣ ከፍሪ ዴሊቨሪ ጋር ማለት ነው። በመቀጠል ደግሞ የምናገኘው እንግዲህ ከፍተኛ ሳይዝ ያለውን የሚዲያ ማቀዝቀዣ አይነት ነው። ይህ ከጎን የምትመለከቱት የሚዲያ ማቀዝቀዣ 580 ሚሊ በመባል የሚታወቅ ሲሆን ሰፋ ያለ ሳይዝ ያለው የማቀዝቀዣ አይነት ነው። ሁለት ክፍሎች አሉት። ይህም የማቀዝቀዣ አይነት እንግዲህ አንደኛው የበረዶ ቤቱ ሲሆን ታችኛው ደግሞ ኖርማል ፍሪጅ ማቀዝቀዣው ነው። ውስጡንም በምንመለከትበት ሰዓት እንግዲህ እነዚህ ሰፋ ያሉ ክፍሎች ነው ያላቸው። እንደገናም ደግሞ ተጨማሪ ፊቸሮች አላቸው። ውስጣቸውን ከፍተን ስንመለከት እንግዲህ በረዶ ቤታቸው ላይ ሁለት፣ በራቸው ላይ ሁለት መደርደሪያ አለው እንደገናም ደግሞ ወደ ታችኛው ክፍል በምንሄድበት ጊዜ እንግዲህ ተጨማሪ አራት መደርደሪያ ክፍሎችን እናገኛለን ማለት ነው። እንደገናም ደግሞ እዚህ ጋር ቬጂቴብል ቦክስ ወይም ደግሞ ፍሬሽ ቦክስ በመባል የሚታወቅ ቦክስ አላቸው ላቸው ላይ ይህም እንግዲህ የተለያዩ አትክልቶችን ውስጡ በምናስቀምጥበት ሰዓት ላይ ፍሬሽ እንደሆነ ለረዥም ሰዓት እንዲቆይ ይረዳልናል ማለት ነው። እንደገና እነዚህ ፍሪጆች እንግዲህ ለየት የሚያደርጋቸው ምንድን ነው? እነዚህ ፋን ሲስተም ናቸው። ፋን ሲስተም ማለት ያስገባ ነውን እቃ ብቻ ፍሪዝ የሚያደርግ እና እንደገናም ደግሞ ሽታ እንዳይኖር የሚረዳ የማቀዝቀዣ አይነት ነው። በረዶ ግድግዳችን ላይ እንዳይጋገርብን ፍሪጃችን የሚያደርግ የፍሪጅ ታይፕ ነው። ሌላው እንግዲህ እነዚህ የሚዲያ ፍሪጅ አምስት ሰማንያ ሞዴሉ ላይ የምናገኘው ተጨማሪ ፊቸር ምንድን ነው እንግዲህ ቴምፕሬቸር ኮንትሮለሩ ዲጂታል ዲስፕሌይ ነው በውስጥ በኩል እና ዲጂታል ኮንትሮለር ነው ማለት ነው። እንደገናም ደግሞ ቻይልድ ሎክ ሲስተም ነው። ቻይልድ ሎክ ሲስተም ነው ልጆች ቢነካኩት ፍሪጃችን እንደቀዘቀዘ እንዲቆይ ወይም ደግሞ ልጆች ቢነካኩት ፍሪጃችን እንዳይበላሽ ቻይልድ ሎክ ሲስተም አለው ማለት ነው። ስሪ ሰከንድ ያህል ሆልድ አድርገን በመያዝ ፍሪጃችንን ሎክ እና አንድ ሎክ ማድረግ እንችላለን ማለት ነው። እንደገናም ደግሞ የሚያቀዘቅዝበት አራት አይነት ስቴጅ አለው። ሱፐር ኩል አለው፣ ሚዲያም ኩሊንግ ሲስተም አለው፣ እንደገናም ደግሞ ኮልደስት ሲስተም እና ኮልድ የሚባል ማለት ነው። ይሄ ምንድነው በጣም ከፍ ያለ መካከለኛ፣ ዝቅተኛ እና እንደገናም ደግሞ በጣም ፈጣን የሆነ የማቀዝቀዝ ፊቸሮችን በዲጂታል ዲስፕሌያችን አማካኝነት ለፍሪጃችን መጠን መጠቀም እንችላለን ማለት ነው። እንደገና ደግሞ ሽታ እንዳያመጣ አክቲቭ ሲፍሬሽ የሚባል ቴክኖሎጂን ይጠቀማል። ይህ ማለት ፍሪጃችን ውስጥ በፍሪጆች በአብዛኛው በተለምዶ የተወሰነ ጠረን የመያዝ ባህሪ ያላቸው ያ እንዳይሆን ግን ይሄ አክቲቭ ፍሬሽ ስለተገጠመለት ፍሪጃችን እንደቀዘቀዘ ይቆይልናል፣ ሽታ ሳያመጣ ይቆይልናል ማለት ነው። እንደገናም ደግሞ ስማርት ኩሊንግ ሲስተም በረዶ ቤቱ ላይ ስንሄድ ስማርት ኩሊንግ ሲስተም አለው እራሱ የዌዘሩ ሁኔታ እያየ ቶሎ መቀዝቀዝ ያለበትን ቶሎ ያቀዘቅዛል። እንደገናም ደግሞ ረጋ ብሎ መቀዝቀዝ ያለበትን ነገር ረጋ ብሎ እንዲያቀዘቅዝ ያደርግልናል ማለት ነው። የውጨኛውን ክፍል በምናይበት ጊዜ እንግዲህ እነዚህ ስቴንለስ ስቲል ቦዲ ያላቸው የማቀዝቀዣ አይነቶች ናቸው ብለናል። እንደገናም በሳይዝ ደረጃ በምንመለከትበት ሰዓት ከሌሎች ፍሪጆች ለየት ያለ ሰፋ ያለ ሳይዝ ያለው የፍሪጅ አይነት ነው ይህ ሚዲያ አምስት ሰማንያ ሞዴል ማቀዝቀዣ በጎዶላ ሴሌክትሮኒክ ሾፕ ውስጥ እንግዲህ እስከ አምስት ዓመት ድረስ የካምፓኒ ዋስትና የሚሰጥበት የፍሪጅ አይነት ሲሆን ዋጋውም እስከ መቶ ሰላሳ ሺህ የኢትዮጵያ ብር ድረስ እየተሸጠ ይገኛል ከፍሪ ዴሊቨሪ ጋር ማለት ነው። በመቀጠል ደግሞ የምናገኘው እንግዲህ የሚዲያ አራት መቶ ሀያ አራት ሞዴል የሆነውን የማቀዝቀዣ አይነት ነው። ይህ የማቀዝቀዣ አይነት እንግዲህ እላዩ ላይ ተጨማሪ ፊቸሮች ያሉት ነው። እንደገናም ደግሞ ከሌሎች ፍሪጆች ለየት የሚያደርገው ነገር አለ ማለት ነው። ያ ምንድነው? አንደኛ ነገር እነዚህ እላያቸው ላይ ወተር ዲስፔንሰር አላቸው፣ ውሃ ማጣሪያ እና እንደገናም ደግሞ በረዶ ክፍላቸው የሌሎቹ አሁን ከቶፕ ላይ ነበር፣ እነዚህ ደግሞ ቡተም ናቸው። ወይም ደግሞ የበረዶ ክፍላቸው ከታች የሆነ እና እንደገናም ደግሞ ለየት የሚያደርገው ነገር ምንድነው? እነዚህ አሁን እንደዚህ ሶስት ቦክሶች አሉት፣ አብሮ ሶስት ቦክሶች አሉት፣ የስጋ የወተት እና የአሳ ማስቀመጫ ክፍሎች አሉት። እንደገና መሳቢያ ነው ይሄ በእጃችን እየሳብን እያወጣን የምንፈልገውን ነገር እንደገና መልሰን እንከታለን ማለት ነው። ያ ለየት ያደርገዋል ማለት ነው። እንደገና ሰፋ ያለ የበረዶ ክፍል ነው ያለው ከሌሎች ፍሪጆች በምንመለከትበት ሰዓት ማለት ነው። እንደገና ላዩ ላይ ምን አለ ብያችኋለሁ? ውሃ ማጣሪያ አለ ብያችኋለሁ። ይህ የቀዘቀዘ ውሃ በውስጥ በኩል ተንከራለው ጨምረን የቀዘቀዘ ውሃን እንዲሰጠን ፍሪጃችን ያደርግልናል ማለት ነው። ወደ ውስጠኛው ክፍል በምንሄድበት ሰዓት እንግዲህ እንግዲህ የላይኛውን ክፍል በምትመለከቱበት ሰዓት ፍሩትና ቪጅቴብል ቦክስ አለው ያም እንግዲህ የተለያዩ የአትክልት ወይም ደግሞ የፍራፍሬ አይነቶችን ውስጡ ብናስቀምጥበት ፍሬሽ እንደሆኑ ለረዥም ጊዜ እንዲቆዩ ያደርግልናል ማለት ነው ይሄ ቬጅቴብል ቦክስ እንደገናም ደግሞ ይሄ የምትመለከቱት የሚዲያ ማቀዝቀዣ አይነት እንግዲህ ውስጡ ሰፋ ያለ ስቴጆች መደርደሪያ አይነቶች ክፍሎች አሉት። ወደ አምስት ስቴጅ ያለው የማቀዝቀዣ አይነት ነው። እንግዲህ እንደገና ደግሞ ኤልኢዲ ላይት አለው ላዩ ላይ አሪፍ ብርሃን መስጠት የሚችል ኢኮ ኤልኢዲ ላይት የተገጠመለት የፍሪጅ አይነት ነው። እነዚህ የሚዲያ ማቀዝቀዣ አይነቶች እንግዲህ ስቴንለስ ስቲል የሆነ ቦዲን ያላቸው እንደገና ደግሞ ይሄ ለየት የሚያደርገው ሌላው ምንድን ነው? ከሌሎቹ የማቀዝቀዣ አይነቶች ለየት የሚያደርገው በውጭ በኩል ነው መቆጣጠሪያ ማለት ነው። ፍሪጃችንን መክፈት ሳይጠበቅብን በውጭ በኩል ሆነን ፓወሩን መቆጣጠር እንችላለን ማለት ነው። ወደ ስምንት የሚደርስ ፓወር አለው። ዲግሪ ሴልሽሱንም እንደገና አሪፍ ከፍተኛ ዲግሪ ሴልሽስ ያለው የማቀዝቀዣ አይነት ነው ፈጣን ስለዚህ ደግሞ ሱፐር ፋስት ኩሊንግ ሲስተም ነው የሚጠቀሙ የማቀዝቀዣ አይነቶች ናቸው። ፋን ሲስተም ናቸው። ዋስትና እስከ 5 ዓመት ድረስ ለዚህ ፍሪጅ በጎሎዳ ሴሌክሽን ሾፕ ውስጥ ይሰጣል ማለት ነው። ዋጋቸውም እስከ 110000 ኢትዮጵያ ብር ድረስ የሴት ይገኛል። ውድ የጎሎዳ ሲቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክ ዕቃዎችን ከፈለጉ በሶስቱ ማድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገሩ በስተቀኝ በኩል ቁጥር 2 ሲቪል ሰርቪስ ፋንት ሱፐርማርኬት አጠገብ እንዲሁም ቁጥር 3 ብራዩ ከተመዳና ላይ ምግባን ክንጻፍ ፍትላይ ያገኙናል እንዲሁም በስልክ ቁጥር 0119527211679 ላይ እንዲሁም 0963188 ላይ ቢደውሉ ያገኙናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተላችሁ እናመሰግናለን።